ሰላም ያበሻ አዲስ ቤተሰቦች እንደምናላችሁ ከትግራይ ያገኘናቸውን ሰበር ወሬዎችን እነግራችኋለን። ከመቶ ቀናት በላይ ዝግ የነበረው የመቀለ ከተማ የከንቲባ ጽህፈት ቤት ተከፍቶ ደብረጽዮን ገብረ ሚካኤል የሚመሩት ህወሓት የመደባቸው ከንቲባ ገብተውበታል። የምስራቃዊ ዞን እና የአዲግራት ከተማ አስተዳደሮችም እንዲሁም ዶክተር ደብረጽዮን ገብረ ሚካኤል በሚመሩት ህወሓት ቁጥጥር ስር ውለዋል። በደቡብ ምስራቅ ዞን አዲግዶም፣ የሳምረ እንዲሁም የሀገረ ሰላም ከተሞች የጊዜያዊ አስተዳደሩ መዋቅሮች በህወሓት ተመራጮች መተካታቸው ተገልጿል። ጉባኤ ያካሄደው ህወሓት የሾማቸው የመቀለ ከንቲባ ዶክተር ወረዳ ይበረሀ የምስራቃዊ ዞን ዋና አስተዳዳሪ ፍሳ ኃይለ ዛሬ መጋቢት 4 2017 ዓመት በህዝብ ታጅበው ወደየ ጽፈት ቤቶቻቸው መግባታቸውን አስታውቀዋል። የአዲግራት ከተማ ከንቲባ ጽፈት ቤት ደግሞ ትናንት መጋቢት 3 2017 ዓመት የዋት ተመራጭ ከንቲባ ገብቶ ስራ መጀመሩን አስታውቀዋል። ድርጊቱን ያወገዙት በጊዜያዊ አስተዳደሩ የተሾሙ የመቀለ ከንቲባ ብርሃነ ገብረ ኢየሱስ እና የምስራቃዊ ዞን ዋና አስተዳዳሪ ሰለሞን ትኩ ህገወጥ ተግባሩ የፕሪቶሪያን የሰላም ውል የሚጻረር በመሆኑ ከማውገዝ ባለፈ እስከ መጨረሻው እንደሚታገሉ እንደሚሉት በመግለጽ ወጣቱ ከግጭት ርቆ ተደራጅቶ እንዲታገል መልዕክት አስተላልፈዋል። የትግራይ ሰሜናዊ ምዕራብና የማዕከላዊ ዞን አስተዳደሮች ጉባኤ አካሄጅ ባለ ህወሓት ቁጥጥር ስር ከዋሉ ወራት ተቆጥረዋል። የትግራይ ደቡባዊ ዞን ከተሞች እስከ አሁኑ ሰዓት ደቂቃ በጊዜያዊ አስተዳደሩ ሹመኞች እጅ ይገኛሉ። ይህ በእንዲህ እንዳለ ፕሬዚዳንት ጌታቸው ረዳ የሚገኙባቸው በርካታ የጊዜያዊ አስተዳደሩ የሥራ ኃላፊዎች ወደ አዲስ አበባ መጓዛቸውን ቲክፋ ኢትዮጵያ ዘግቧል። በተያዘም የመቶ አራት ነጥብ አራት የመቀለ ኤፍኤም ሬዲዮ ጣቢያ በደብረጽዮን ገብረ ሚካኤል በሚመራው ህወሓት በተመደቡ የመቀለ ከተማ አመራሮች አባላት ቁጥጥር ስር ሟሉ ተሰምተዋል። አመራሮቹ በሰራዊት ታጀበው ሬዲዮ ጣቢያውን እንደተቆጣጠሩ ተነግረዋል። ምናልባትም በቀጣይ ደግሞ የድምፅ ወያንና የትግራይ ቴሌቪዥን ሚዲያዎችን ሊይዙ እንደሚችሉ ተዘግቧል። በተያያዘ የትግራይ ዜና የአሜሪካ፣ ዩናይትድ ኪንግደም፣ ኒውዚርላንድ፣ የጃፓን፣ የኖሬ ቤልጅየም፣ የቡልጋሪያ፣ የቼክ ሪፐብሊክ፣ የዴንማርክ፣ ጀርመን፣ አይርላንድ፣ ግሪክ፣ ስፔን፣ ፈረንሳይ፣ ጣልያን፣ ሉከስበርግ፣ ሀንጋሪ፣ ኔዘርላንድ፣ ኦስትራሊያ፣ ፖርቱጋል፣ ሮማኒያ፣ ሶሎቫኒያ፣ ፊንላንድ፣ ስዊድን ኤምባሲዎችና የአውሮፓ ህብረት ልኡክ በኢትዮጵያ ጋራ መግለጫ ወጥተዋል። በዚህም መግለጫቸው በሰሜን ኢትዮጵያ እየተከሰቱ ያሉ ለውጦችን ሁኔታዎችና እየተባባሰ ያለውን ውጥረት በትኩረት እየተከታተሉ እንደሚገኙ ገልጸዋል። እንደ አውሮፓውያን አቆጣጠር ህዳር ህዳሩ 2022 ለተፈጸመው የግጭት ማቆም ስምምነት ሙሉ ድጋፋችንን እንደምንሰጥ ደግመን አጽንኦት እንሰጣለን ብለዋል። ይህ ስምምነት የመሳሪያን ድምጽ ጸጥ እንዳደረገም አመልክተዋል። በፍጹም ወደ ሁከት፣ ግጭት፣ ጦርነት መመለስ እንደማይገባም አስገንዝበዋል። ሁሉም ወገኖች ተሰባስበው አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አጥብቆ አሳስበዋል። ማንኛውንም አይነት ድጋፍ ለማድረግ ዝግጁም እንደሆኑ ገልጸዋል። ይህ በእንዲህ እንዳለ ትላንት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከመቀለ ወደ አዲስ አበባ ከመጡ በኋላ ከአሜሪካ፣ ጀርመን፣ ፈረንሳይ፣ ጣሊያን፣ ዩናይትድ ኪንግደም እንዲሁም በአውሮፓ ህብረት አምባሳደሮች ጋር በትግራይ ስላለው ሁኔታና አስተዳደራቸው እየገጠመው ስላለው ፈተና ሰፋ ያለው ውይይት አድርገው ነበር። በተያያዘ ዜና ዛሬ ጌታቸው ረዳ በአዲስ አበባ መግለጫ ሰጥተው ነበር የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም አቶ ጌታቸው ረዳ የፌዴራል መንግስት ጣልቃ እንዲገባ በይፋ ጥያቄ አላቀረብንም ሲሉ የትግራይ ክልላዊ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አስታውቀዋል ክልሉ ላይ የህግ ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሉና በጥቅም የታሰሩ የተወሰኑ የዋታንጃዎች የተወሰኑ ከፍተኛ መኮንኖች በመያዝ ክልሉን አደጋ ላይ እየከተቱ ነው ብለዋል ይህ እንቅስቃሴ ትግራይን ወደ ሌላ የትርምስ ፍዮ ስዳት ይገኛል ሲሉ ገልጸዋል። ይህን አስመልክቶ የፌዴራል መንግስት በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ ስራውን እንዲሰራ ድጋፍ እንዲያደርግ እንጂ ጦሩ አዝምቶ ጣልቃ እንዲገባ ጥያቄ አላቀረብንም፣ ብለዋል። በዚህ ደረጃ ጥያቄ ለማቅረብ የሚያስችል ሁኔታ የለም ሲሉ ገልጸዋል። ክልሉ ወደ ሌላ ጦርነት መግባት የለበትም። ጊዜያዊ አስተዳደሩ የፌዴራል መንግስት ውሳኔ አካል ነው። የፌዴራል መንግስት አግባብነት ያለው ኃላፊነት መውሰድ ይኖርበታል ብለዋል። የትግራይ ህዝብ ዳግም ወደ ግጭት እንዳይገባና ሰላምን መፍጠር የሚቻልባቸውን እድሎች ማጽናት እንደሚገባ ጠቁመዋል። በሌላ በተያያዘ ዜና በኢትዮጵያና ኤርትራ መካከል ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአሜሪካና አውሮፓ ዲፕሎማቶች አሳሰቡ። የሁለቱ ሀገራት ጦርነት ከአፍሪካ ቀንድ ተሻግሮ ለቀይ ባህር ቀጠና ስጋት እንደሚሆን አንስተዋል። ዲፕሎማቶቹ በትግራይ ክልል ያለው ወቅታዊ ሁኔታ አሳሳቢ መሆኑን ተናግረዋል። በኢትዮጵያና ኤርትራ መካከልም ዳግም ጦርነት ከመቀስቀሱ በፊት ሊቆም እንደሚገባ የአውሮፓና የአሜሪካ የቀድሞ ዲፕሎማቶች አሳስበዋል። በጆ ባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፖይተን ኖፍ ና የቀድሞ የአውሮፓ ህብረት የምስራቅ አፍሪካ ልዩ ተወካይና በአሁኑ ወቅት የቀይ ባህር የጥናት ማዕከል ሊቀመንበር የሆኑት አሌክሳንደር ሮንዶስ በሁለቱ ጎረቤት ሀገራት መካከል የሚታየውን ውጥረት አስመልክተው ፎሬን ፖሊሲ መጽሔት ላይ ሀሳባቸውን አስፍረዋል። በ2022 መገባደጃ ላይ የኢትዮጵያ መንግስትና የትግራይ ኃይሎች የጦርነት ማቆም ስምምነት ከተፈራረሙ በመጋቢት አጋማሽ ሁለተኛ ዓመቱ ተይዟል። ከወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን። ጌታቸው ረዳ በደቡብ አፍሪካ የተ የተፈረመው የጦርነት ማቆም ስምምነት ብዙም ሳይቆይ በህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሚመራው ቡድንና በጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መካከል የተፈጠረው ክፍፍል እየተባባሰ ይገኛል። ከሶስት ቀናት በፊት የጊዜያዊ አስተዳደሩ ፕሬዝዳንት ከደብረጽዮን ቡድን ጋር በመመሳጠር በጊዜ አስተዳደሩ ላይ ያሲረዋል በማለት የከሰሳቸውን ሶስት ከፍተኛ የጦር አዛዦች ከስልጣናቸው እንዲነሱ ትዕዛዝ መስጠቱን ዲፕሎማቶቹ በጽሁፋቸው ዳሰዋል። ዓለም በሰፊው አጉራዊና ዓለም አቀፋዊ ስርዓት አልበኝነት እየተናጠች በምትገኘ በት በዚህ ወቅት በትግራይ ያለው የፖለቲካና የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነትን ሊያስከትል እንደሚችል አሳስበዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በዛሬ ዕለት የክልሉን ወቅታዊ ሁኔታ አስመልክተው በሰጡት ጋዜጣዊ መግለጫ አንዳንድ ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እንዳላቸው እናውቃለን ሲሉ መናገራቸው ይታወሳል። እንዲህ ያለው ሁኔታ የሱዳንን ጨምሮ በአካባቢው ያሉ ጦርነትና ግጭቶች በመባባስ እንዲሁም ተጨማሪ አለመረጋጋት እንዲፈጠር በማድረግ አለም ሰደድ እሳት ሊፈጥሩ ይችላሉ ሲሉ ዲፕሎማቶቹ ተናግረዋል። በባህረ ሰላጤው ሀገራት ቀይ ባህረን ለመቆጣጠር የሚደረገው ፉክክር በአፍሪካ ቀንድ ሁኔታዎች ላይ የራሱን የሆነ ተጽዕኖ ሊያሳርፍ ይችላል። በትግራይ ጦርነት ወቅት የኤርትራ መንግስት መሳተፉ ቢገለጽም በፕሪቶሪያው የሰላም ስምምነት ላይ ፕሬዝዳንት ኢሳያስ አፈወርቂ መንግስት እንደ አንድ ፈራሚ አካል አልተሳተፉም። በሁለቱ ዲፕሎማቶች ጽሁፍ መሰረትም ከዚህ ጊዜ በኋላ በአዲስ አበባና አስመራ መካከል አለመተማመንና ጥርጣሬ ሰፍኗል። አዲስ አበባ የፕሪቶሪያውን ስምምነት ማፍረስ ትግራይን በማተራመስና በሌሎች ኢትዮጵያ ውስጥ ታጣቂ ቡድኖችን ትደግፋለች በሚል በአስመራ ላይ ወቀሳ ስታቀርብ ኤርትራ በበኩሉ ላይ የኢትዮጵያ በቀይ ባህር ወደብ ላገኝ ጥያቄ በአሰብና ምጽዋ ወደብ ላይ አዛዥ ለመሆን ከመፈለግ የመነጭ ነው ትላለች። በሁለቱም በኩል ያሉ የቃላት ምልልሶች እና የጦርነት ዝግጅቶች በአገሪቱ መካከል ጦርነት ሊያስከትል እንደሚችል አመልካች ናቸው ተብሏል። በመሆኑም በትግራይ በሚገኘው ክፍል የሚፈጠረው የእርስ በርስ ግጭትም ሆነ በኤርትራና በኢትዮጵያ መካከል የሚከሰት ጦርነት አካባቢው ብቻው ተወስኖ እንደማይቀር ዲፕሎማቶቹ አስጠንቅቀዋል። ሱዳን በእርስ በርስ ጦርነት እየተናጠች ነው። ሶማሊያ ከአልሸባብ እና ከሌሎች አክራሪ ኃይሎች ጋር በምታደርገው ጦርነት ለብቻዋ የጸና መንግሥት ማስተዳደር ተስኗታል። ከኤርትራ የባህር ዳርቻ 289 ኪሎ ሜትር ርቀት ላይ የየመኑ ሐውቲ በቀይ ባህር ላይ ጥቃት መሰንዘሩን ቀጥሏል። በኢትዮጵያና በኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነ ሰሜን ምስራቅ አፍሪካ እና በጂ ፖለቲካዊ ጠቀሜታ ወሳኝ የሆነው ቀይ ባህር ላይም ችግር ሊጋ ሊያራርጥ ይችላል። በመሆኑም በአካባቢውና በባህሩ ላይ ፍላጎት ያላቸው የባህረ ሰላጤው ሀገራት፣ አሜሪካ ይህ ከመሆኑ በፊት ጣልቃ በመግባት ፍጥጫው የሚበርድበትን መንገድ እንዲፈልጉ የአሜሪካና የአውሮፓ የአፍሪካ ቀንድ ልዩ መልእክተኞች አሳስበዋል።